እንደው፣ ይች ቀን በተመለሰች እና እንደው ማለት ነው እንደው ኦዲንሶች ሁሉ እንደው እንደዚህ የተንጫጫችው ሁሉ በጣም ባፈራች እንደው ብሩኬና ቡሩኪና ሃይሚ ይቺ ቀን ተመለሰ። በዚህ ቻናል ያለሽ ልጅ የተናገርሽውን ነገር አንቺ ታውቂያለሽ። ሪከርድ አድርጌ ዚህ ጋር አላመጣሽ። ምክንያቱም ነገ አላፊ ቀን ነው። የሃይሚ ወዳጅ ነኝ ብለሽ ብሩኬን ዝቅዝቅሽ፣ እንዲሁም ሃይሚ በማይሆን ፎቶ በሚያስጠላ ፎቶ እንድትቀናበር አመፅ ከፋችሁ። አንደኛ አንቺ ነሽ። በጣም ነው የምታስጠዩ። በዚህ አጋጣሚ ፕሮፋይልሽ እንታይዋለች። ስምሽን መጥራት አይጠበቅብኝም። ስነ ሥርዓት ብትይዥ ምን ችግር አለው? እሷን በማይሆን ፎቶ እንድትቀናበር አረጋችሁ። ለምንድን ነው የምታቀናብሯት? አይሚን በእሷን በማይመጥን አለባበስ በጣም ነው የምታሳፍሩት። በጣም ማለት ነው። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ? አለው ደህና ነኝ እግዚአብሔር ይመስገን። ጠዋት ላይ ቪዲዮ ሰርች አላችሁ፣ ድምፅ አይሰማም ነበር። በጣም ይቅርታ አድርጉልኝ። ሰውተኝቶ ስለነበረ ነው። ይቅርታ እና ምንላችሁ ነው ይህንን ፕሮፋይል አድርገው ገስት ላይ ላይቭ ላይ በጣም ይሳደቡ ነበር ቆይ ምንድን ነው የምታገኙት ቆይ ብሩክን ሰደባችሁ ዘቀዘቃችሁ ምንድን ነው የምታገኙት ግን ምንም የምታገኙት ነገር የለም እኮ ሀይሜ እንደሆነች ከብሩክ ጋር ትለይ እንደው ውስጣችሁ እያረረም ቢሆን አብሮ አብሮ ታዋቸዋላችሁ ያ ቀን ይምጣ ያ ቀን ድረስ ምን ታዛዘብበት ጊዜ አለ አደለ እኔ ሀይሜን ተሳደብሽ አላቸዋ አስተያየት ለሰጠሁት ነገር እዚህ ጋ ግን ይሄንን ይሄንን ይሄ ፕሮፋይል ያረጉ ሴቶች ገብታችኋቸው ለስሙ የሃይሚ ወዳጆች ናቸው ግን ከሃይሚ ጋር ያለን ሰው ነው የሚዘረጥጡት የሚቦጭቁት ስታስጣሉ የመጨረሻ ነው የምታስጣሉት ራሳቸውን ያዩ ገመድ አፎች ሁላ በጣም ነው የምታናድዱት አርፈሽ ሽንት ቤትሽን አታጥቢ ቁጭ ብለሽ አርፈሽ ሩዝሽን አትቀቂ ምን አገባሻውን አንቺ ስለ ብሩክ የምትሳደብ ምን አገባሻውን ስለ ሃይሚ ልብስ ማቀናፈር ስለ ሃይሚ የእሷ የማይመጥናት ልብስ ምታቀናብሩባት ለምንድን ነው ስንት አይነት ልብስ አለ? ምን እሷኛ ምሷ ሶም ልብስኛ እናቃለን። አንዳንዶቻችሁ ጭንቅላት ጭምቅላት ይኖራችሁ በእናታችሁ። ነገ ለኔ ምን ሆና ለውላችሁ አስቡ። ዛሬ ላይ አረብ ሀገር መሆናችሁን አይደለም ማየት ያለባችሁ፣ ነገ እኮ ሀገር ትሄዳላችሁ። ሀገር ሄዳችሁ ምን እንደሚገጥማችሁ አታውቁም እኮ። ምን ይታወቃል? በአካል ምን ልታገኙ ትችላላችሁ። ሀይሜንም ልታገኙ ትችላላችሁ። ያልሞተ ሰው እኮ ይገናኛል በህይወት እነዚህ ልጆች ይሄ ክፍተት ታየባቸውና ይለያያሉ፣ ማለት አይቻልም፣ በፍጹም፣ ሊሆንም አይችልም በፍጹም ማለት ነው። ግን እናንተ ካፋችሁ የሚወጣው ነገር በጣም ነው የሚያስጠል በጣም ማለት ነው። ታፋችሁ ተቆጠቡ። እውነት ይችን ልጅ ታቋታላችሁ። ራስ ሽም ስታየው ታቂዋለሽ። አንችም ብሎ ብሩኬን ፎቶ ዘግዛቂ፣ አንችም ብሎ ሀይሚ አድናቂ፣ እዚህ ገስት ውስጥ የምታዋሪው አቅሻ ለው እንተዋወቃለን አፍሽ ማለት ነው። ዋ ቃፍ አፍሽ እንዴት እንደሚቀደድ ከዚህ በፊት እኔም ገስት ላይ ገብቼ ከአንቺ ጋር አውርቼ መግባባት ስለማልችል ነው ብዙ ጊዜ ጥየሽ የሚሄደው ማለት ነው። በፊት በጣም በቃ ጥሩ ልጅ ነበረች። አሁን ላይ ማለት ነው ተበሳበሰች፣ የመጨረሻ ማለት ነው። ሰው እንደዚህ ነው፣ በዚህ ልክ የሚወርደው ግን፣ አንድ ፈጣሪ ብቻ ነው የማይቀይረው። የሰው ልጅ ግን ሁሌ ይቀየራል። ምንድን ነው ብሩክ ያደረጋችሁ ይሄን ያህል እንዴ? ልት- ልትበሉስ ስጋውን ልትበሉስ ነው እንዴ? ምን ያርጋችሁ ከዚህ በላይ በጣም እኮ ነው የሚያሳፍሩት። ጉድ እኮ ነው እናንተም። ብሎ ይሄ አድናቂዎች ገደል ግውሽ እዚህ ጋር ያላችሁ ሁለታችሁ ብቻ። በጣም ብዙ ጊዜ አክብሬያችኋለሁ፣ በጣም ብዙ ጊዜ። በጣም የወረዳችሁ ስለሆናችሁ ለእናንተ አስተያየት ስለማይሰጣችሁ ማለት ነው። ገመዳፍ የመጀመሪያ ጊዜ ነው ዛሬ ስናገር። ለምን እኔ ራሱ ፎቶዬም ብዙ ጊዜ ሲቀና ሲዘቀዝቀ፣ ምን ንቄ ነው የምትዋት? ምንም አላት። ምክንያቱም የስደት እህቴ ስለሆነ ከዚህ በፊት ብዙ ነገር አሳልፈናል፣ ብዙ ነገር ብዬ ዝም ነው የምላት፣ አልናገራትም። ዛሬ ግን የመጨረሻ ብሽቅ ሆና ይዋት፣ በቃ ከአንድ ቀን አንድ ቀን እንኳን ማትሻሻል፣ ሌላ ሰው እያመጣሽ እየሰበሰብሽ ገጽ ውስጥ ታሰድብ ይሆለሽ። ምን አንቺ ሀይሚን ከወደድሻት ብሩኬ፣ ገና ምን እንደሚል ምን ሰማሽ? ከሴት ጋር ሊመጣ ነው፣ ከሴት ጋር ይምጣ፣ ምን ችግር አለው? ከፈለጋ ሴት ጋር ይምጣ፣ መብቱ ነው። ምን አገባሽ አንቺ? ጉድኩ ነው። አረ፣ እንደው እንደው እንደው ባመጣና፣ እንደው ባስነቀላችሁ እሱ ያላረገውን አረገ። የሌላ ሰው የተቀናበረው ሌላው እንዲህ ሲያዩ ብሩኬ ነው እንዲህ፣ ብሩኬ እንደምን ያርጋችሁ ቆይ። አረ ፈጣሪ የእናንተ ነገር ብቻ ሃይሜን ያሳብዳታል፣ እንኳን ሌላው ማለት ነው። አንዳንድ አድናቂ ባይኖራችሁ ይሻላል። የምሬ ነው የምላችሁ፣ ባይኖር ይሻላል። በዚህ ልክ በጣም የወረዱ አድናቂዎች አያስፈልጉም። የምሬ ነው። እኔ እንደ ዛሬ በቻናል የተናገርኩ ሰው ተሳድቤ አላውቅም። ይቺ ልጅ ማለት ነው ብዙ ጊዜ ብዙ ጊዜ ነው ማያት፣ ብታዩ ለስሙ የሀይሚ አድናቂ ናት፣ ግን በጣም ነው የምታስጠላኝ፣ በጣም እንዲሁ ከቲክታከር በሙሉ ማለት ነው ስታስጠላ። ጌይታን እንዴ በዚህ ልክ ደግሞ አፍሽን ሞልተሽ አንቺ ትሳደቢያለሽ? ብርቃችሁ ነው፣ እንደ እናንተ ሴት ብርቃችሁ ነው እንዴ? ሴት እና ወንዳን አብሮ አልጋ ላይ መሆን ምን ብርቅሽ ነው እንዴ አንቺ እኮ አታገኝም እንጂ ይታገኛለሽ፣ ምትዩ ኩሽና ነው ይታገኛለሽ። ለዛ እኮ ነው ብርቅ የሚሆንባቸው። ለምን ብሩኬ ከሰው ከሴት ጋር ስታዩት ብርቅ የሚሆንባቸው ለዛ ነው። በጣም ነው የምታናደዱት፣ ግን ቆም ብላችሁ አስቡ። የምታፍሩበትን ነገር አትናገሩ፣ በጣም ያሳፍራል። ሌላ ደግሞ ምን ልላችሁ ፈልጌ ነው፣ ብሩክ ሳይታሰር ታስሯል፣ ሆስፒታል ሳይገባ ሆስፒታል ገብቷል እያላችሁ የምትሰሩ ሰዎች አትረብሹን። እንኑርበት ስርዓት ያዙ። እስኪ እስኪ ይሄ ነገር እንኳን እስኪረጋጋ ድረስ ቆም ሰከን ብለን እናስብ። አሁን ላይ ኮ ሀያሜ ያለችበት ነገር እያያችሁ ነው። ምንም ነገር ምንም ቢሆን ነገሩ በሰዓቱ ቢያናድዳትም ከብሩ ህጋ መጣላት የማልፈልግ ሰው ነኝ እያለች ነው። በተናደደ ሰዓት ብዙ ነገር ልትናገር ትችላለች። አሁን ላይ ግን የምትመለስበት መንገድ ትፈልጋለች። ምንም ቢሆን ምን አብሯት የኖረ አብሯት የቆየ ነው። የእሱን ክፉ አትፈልግም፣ ብሩኬም የእሷን ክፉ አይፈልግም። ብሞትም ቂም አልይዝብሽም ብሏት ቂም ትይዝብኝ ያለው ስትለው ያ ማለት ምንድን ነው? በተናድሬ ሰዓት የተናገረችው ነገር ውስጧን ስለከነከናት ነው። ተረጋግታችሁ ቪዲዮችሁን እኮ ስታዩት ማለት ነው። ምን ወኘ ነው እንዲህ ያልኩት ትላላችሁ። ይህን ታውቃላችሁ። ተናዳችሁ አውርታችሁ ሞክራችሁ ከሆነ ራሳችሁን መገምገም ቀላል ነው ለእናንተ። ቁም ብላችሁ አስቡ። በመጀመሪያ ከአፋችሁ የሚወጣ ነገር የሚያስጠላ ነገር፣ አፋችሁን ተቆጣጠሩ፣ አፋችሁን ተቆጣጠሩ። አስተያየት መስጠት እንዴ ይሻላል ከእናንተ እንደዚህ ከመሳደብ። እናንተ ናቸው፣ እናንተ ናቸው ስርዓት የምታዚዙት ለቦርኪ። እሱ እኮ ስነ ስርዓት ካጣ ቆይቷል። እናቴ እያለ ነው የሚያወራው። እንኳን እናቴ የፈለገውን ማር እያለ ቢያወራ እናንተ ምን አገባችሁ? ሃይሚት እናገረው፣ ሃይሚት እንደፈለገች ታድርገው እንጂ እናንተ ምን አገባችሁ? የእናንተ ላይክ፣ የእናንተ ሰብስክራይብ ብርቅ ነው እንዴ? አበዙት፣ አበዙት በጣም በቃ፣ እንደው ይወሬ ወይኔ ሰው ሲያዝሉት ምንድነው? እግሩ እግር የተንጠለጠለ ብሎ ይጣላል አለ ሀብ ትላንትና። እውነቱ ነው የእናንተ አይነቱ ማለት ነው። አሁን እናንተ እውነት የሀይሚ ወዳጅ ናችሁ እናንተ? አለቅላቂ ሁላ ስራ ፈት ሁላ፣ የምር እንዴት እንዳቃጠሉ ዛሬ ማለት ነው ታዩት አላችሁ። በእርግጠኝነት ይደርሳችኋል። ውድ ቤተሰቦቻችን ይሄንን ዛሬ የተናገሩት ነገር ስሰሙ ሌሎቻቹ ቅር እንዳይላችሁ፣ እዚህ ጋር ይሄ ሁለቱ ይሄን የሱን ፎቶ አድርጋ የተናገረችውና ይሄ ፕሮፋይል የጻፈችው ለእሷ መልስ ነው የሰጠሁት፣ የሚገባት ነገር ስለሆነ። ሁሉ በጣም ነው የማከብራት፣ ተናግሬያት አላውቅም እስከ ዛሬ ድረስ። ለምን የሃይማ አድናቂ ስለሆነች ማለት ነው። ፎቴን ዘቀዝቅ ምን ስትል ምንም ብያትም አላውቅም። ዛሬ ግን በጣም የሚያስጠላ ቃል እንወጣባት እናንተ በምታወጡት ነገር ሃይማኖት በማይሆን ነገር እያቀናበሯት ነው። በምን አይነት በምን አይነት ልብስ ነው የምታቀናብሯት? ስርዓት እያላት ስርዓት እንደሌላ ስሟን ለምን ታጠፋላችሁ? እረ ስርዓት ይኖራችሁ፣ እንከባበር። በሰራችሁ ስራ መናገርና ይሄንን ራቁቷን ሚዲያ ላይ እያቀናበሩ ማስጣት በጣም ይለያያል። እናንተ አታፍሩ መጀመር አንቺ ምን ሆነ አንቺ። እሷን ማር እየቀባሻት ነው ልትሉኝ ትችላላችሁ። እኔ በሰራችሁ ስራ ላይ ነው አስተያየት ሰጠት። እንደናንተ በማይሆን ልብስ እያወጣሁ እያሰጣሁ እየዘቀዘቁ በእሷ ቪዲዮ አልሰራውም። ከምታደርጉት ነገር ተቆጠቡ። ወደ ራሳችሁ ተመለሱ። ስለ ራሳችሁ ምንም ነገር ሳታውቁ ስለ ሰው አታውሩ። በእርግጥ ሊያገባኝ ይችላል፣ ግን ደግሞ እንደ አንድ ተመልካች የሚመለከተኝን ነገር መናገር ግድ ይለኛል። በዚህ ልክ ምንድነው? እናንተ ሌላ ሰው አታቁም? ሌላ ወንድ የለም? እንዲ ቆይ፣ ምን እንዱ ረ በስመ አብ! የዚህን አክል እኛ ብቻንን የምንከተላችሁ እኛ ብቻንን ሰብስከር አይበራችሁ አላችሁ፣ አስር እኮ አይሆኑም እኮ ደሞ ጥሩ ጥሩ መስሎ ሁሌ ገዝት ላይ ይገቡና ኝኝኝኝ ሁሌ ብሩክ እንደሚሳደቡት መፋቂያቸው አደረጋችሁት። አሁንማ ለእናንተ ሲል ወዴት ይሄድላችሁ? ወይ የሆነ እንደው የሆነ ስራ ከፍቶ ከና ለእናንተ ሲል ብን ብሎ በጠፋላችሁ ለእናንተ ሲል ማለት ነው። ሲያስጠሉ